ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። በልብሳችን ምክንያት ኮራል ባጌጥ ነው ሀብል ተመጻደቅ በተጫማ ነው ጫማ እቻ ፈራት ትንካኛል አልተረሳም። ክርስቶስ ሲተርፍ የምንሰጣቸው ሲሻግት የምንወረውርላቸው ዛሬውን የምንጥልላቸው አይደለንም። ስንት መቅደሶች ጋይተዋል፣ ስንት መቅደሶች ፈርሰዋል፣ ስንት መቅደሶች አዘምመዋል፣ ስንት መቅደሶች ጎዳና ላይ ወድቀዋል። እዚያ ጋር የወደቀው ደሃ ወገንህ እሱ ራሱ አንዱ የክርስቶስ አካል ነው ይላል ሲያብራራ። ወገኖቼ፣ እውነት እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጥፈነዋል ከዋናው ማእዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። ባለጠግነት በራሱ የሚነቀፍ አይደለም። እንዲህ አይነት ትምህርት ስናስተምር ባለጠጎችን የነቀፍን እንዳይመስላቸው። ክርስቲያኖች አለን ይባላል በዚህ ዘመን። እናንተ ምንድን ነው ወጉ? የክርስትና ምንድን ነው ኑሮ? ምንድን ነው ህይወት? ወገኖች፣ የክርስቶስ እውነተኛ መቅደስ የአማኙ ነፍስ ናት። እናስጌጣል ልብስም እንስጣት ስጦታም፣ ማንም ፈጋት በእርሷ ጌታን እንኳን ደና መጣህ እንበለው ይላል። ስለ ተረሳው መቅደስ ማስታወስ ፈልጌ ነው። ህንፃ ቤተ ክርስቲያን መቅደስ ነው። ማህበረ ምዕመናን ስብስባችን መቅደስ ነው። አንድ ምዕመን አንድ አማኝም ራሱ መቅደስ ነው። ይሄ ሊቅ ያለው በሶስተኝነት ስለጠቀስኩት ስለ አንዲት አማኝ ስለ አንድ ነፍስ ነው የክርስቶስ መቅደስ ነው ይልና፣ ልብስም እናልብሰው እናስጊጠው፣ ስጦታም ማንም ፈገው ይልላችኋል። ሊቃውንት አሁን ስለምናገረው ነገር ሲያብራሩ ምን ይላሉ? እግዚአብሔር የነዳያንን ሆድ መቅደስ አድርጎ የሚቀበላት መባ ስጦታ ምጽዋት ናት ይላሉ። እዩ፣ እግዚአብሔር በሰጪ አድሮ የሚሰጣት በድሆች ሆድ መቅደስነት ደግሞ የሚቀበላት ልዩ ስጦታ መባ ምጽዋት ናትና አንዱን አማኝ እናስጊጠው እናልብሰው ስጦታ ማንን ፈገው ይላል። ወገኖቼ የእግዚአብሔር ቤተ መቅደሶች ናችሁ የሚለውን የቅዱስ ጳውሎስን ቃል ያዙና እላይ በመግቢያዬ ላይ ያነሳሁትን የሊቁን ሐሳብ አጣጥሙት። ይኸውም በነባቢት ቤተ መቅደስ በድሆች ሆድ ውስጥ ለእግዚአብሔር የምትቀርብ ተቀባይነት ያላት ቁርባንማ የክርስቲያኖች ምጽዋት ናታ፣ እንደ ስጦታ የሚቀበላት በሚናገር መቅደስ በአማኝ ነፍስ ሆድ ውስጥ ሆኖ የሚያሸታት መልካሟ ቁርባን ምጽዋት ናት ይላሉ አባቶቻችን። ወገኖቼ እጅግ ደስ ስለሚለው ስራችን ጥቂት ልመስክር። እግዚአብሔር ይመስገን በዚህ ዘመን ያረጀ ቤተ መቅደስ እያደስን ነው። እግዚአብሔር ይመስገን በዚህ ዘመን፣ እግዚአብሔር ይመስገን የፈረሰ መቅደስ እየሰራን ነው። እግዚአብሔር ይመስገን በዚህ ዘመን ባለፉት ጥቂት ዓመታት እንደምታስታውሱት በጅጅጋ እንኳን አምስት በአላውያን፣ በአረማውያን የተቃጠሉ መቅደሶቻችንን በአንድ ዓመት ውስጥ ሰርተናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። የተዘጉ መቅደሶችን ከፍተን በዕጣን ሞልተን ሙጃ ሙጃ የሚሸተውን መክፈት ችለናል። ብዙዎች የተዘጋ እየከፈትን ነው። እግዚአብሔር ይመስገን። ሰው የሌለባቸውን እየጎበኘን ነው። እግዚአብሔር ይመስገን። ለቤተ መቅደስ የጎደለውን እያሟላን ነው። እያስጌጥን እያሸበረቅን ነው። እግዚአብሔር ይመስገን! ይህ ምንኛ ድንቅ ሥራ ነው ወገኖቼ በዚህ በዚህ ዘመን ያለን ሰዎች እየተመሰገንን ነው። እግዚአብሔር ይመስገን። እኔ ግን ሌላ የጋየ መቅደስ አሳያችኋለሁ። እኔ ግን ሌላ የተራቆሰ መቅደስ አሳያችኋለሁ። እኔ ግን ሌላ የዘመመ መቅደስ አስጎበኛችኋለሁ። እኔ ግን ሌላ የተዘጋበት ደጅ አሳያችኋለሁ። አዎ እግዚአብሔር ይመስገን። ለዚህኛው መቅደስ ብዙ ተግተናል። ግሩም ነው። ግንስ ግንማ ሌላ የተረሳ መቅደስ አለን። ሌላ የወደቀ መቅደስ አለን። ሌላ የፈረሰ መቅደስ አለን። ሌላ የተዘጋ መቅደስ አለን። ሌላ ሐሩር የበላው መቅደስ አለን። እሱን መቅደስ አሳያችኋለሁ ምእመናን። ስንት ቤተ መቅደሶች እርቃናቸውን ቀርተው ይሆን? ስንት ቤተ መቅደሶች የሚለብሱ ታጥተው ይሆን? ስንት ቤተ መቅደሶች የሚያፈስ ጣራ፣ የሻገተ ምሰሶ እንደ እንደቀየር ስንቶች ጎርፍ ላይ ያድሩ ይሆን? ስንቶች ከላይ ዶፍ ከስር ጎርፍ እየወረደባቸው ይሆን? ስንት መቅደሶች እነዚህን መቅደሶች አረሳናቸው ናቸው ይሆን? ስንት መቅደሶች ጋይተዋል? ስንት መቅደሶች ፈርሰዋል? ስንት መቅደሶች አዘምመዋል? ስንት መቅደሶች ጎዳና ላይ ወድቀዋል? ስንት መቅደሶች በረሃብ ምክንያት ጠውልገዋል? ስንት መቅደሶች በዚህ ክረምት ብቻ በብርድ ስንቶች ሞተዋል? የአዲስ አበባ ነስታስቲክስ ማየት ትችላላችሁ። እንደውም ይሄ ትምህርት ለክረምትም ይሆናል ቱቦ ስር የሚያድሩ ስንት ቤተ መቅደሶች አሉ አባ ከና ሚል ያጡ ብርድ ልብስ የሚያለብሳቸው የተነፈጉ ብርድ አንጀታቸው ውስጥ ሲገባ ቤንዚል እየሳቡ የሚፈርሱ ስንት ህፃናት ብሔራዊ ቲያትር ቆመዋል እና መቅደሶች አልጋዩም ልትሉኝ ነው እና መቅደሶች አልፈረሱም ልትሉኝ ነው እና መቅደሶች አልተረሱም ልትሉኝ ነው እና መቅደሶች አላረጁም ልትሉኝ ነው ወገኖቼ ስለዚህ እኛው ቤተ መቅደስ ማሰባችን አያስወቅሰንም ያ ቅዱስ ግን መርሳታችን ያስወቅሰናልና ነው የተረሳው ቤተ መቅደስ ያልኳችሁ። እዩ በቅዱስ ዮሐንስ አፈወርቅ ዘመን ደሃ ወገናቸውን እየረሱ ከእግዚአብሔር ዋጋ የሚያገኙ እየመሰላቸው ቤተ ክርስቲያንን የወርቅና የብር ማከማቻ አድርገዋት ባየ ጊዜ ሊቁ ቅዱስ ዮሐንስ አፈ ወርቅ ተበሳጨ፣ መንፈሱም ተናደደበት እና ምን አለ መሰላችሁ። የእሱን ቃል ቃል በቃል ነው ማነብላችሁ ቁም ነገሩ ደሃ ወገናቸውን ረስተውታል የእግዚአብሔርን ቤተ መቅደስ ግን በወርቅና በብር መከማቻ አድርገውት ሊበላሽ ደርሶ አይቶታል እና ምን አላቸው መሰላችሁ እንዲህ አለ ደሃ ወገንህ በረሃብ እየማቀቀ አንተ የጌታን ቤዛ በወርቅና በብር ዕቃዎች ብትሞላው ጥቅምህ ምንድን ነው ነገር ግን አስቀድመህ ደሃውን አብላው፣ ደሃውን አጠጣው፣ እንዲሁም አልብሰው ይልና በመቀጠል ማዕዱን፣ መንበሩን በፈለግከው መልክ በወርቅም ይሁን በብር አስጊጠው። መጀመሪያስ እዚያ ጋር የወደቀውን፣ መጀመሪያስ እዚያ ጋር የተራበውን፣ መጀመሪያስ እዚያ ጋር የተራቆተውን እሱን መጀመሪያ፣ ከዛስ ከፈለክ በወርቅ፣ ከፈለክ በብር፣ ከፈለክ በእንቁ ከፈለክ በእያስቤድ በፈል ለከው አስጌጠው አለ። መጀመሪያ ግን ያኛውን መቅደስ አትርሰው። እንደውም ሚቀጥልና ለጥሙ ጠብታ ታክል ቀዝቃዛ ውሃ እንኳን ሳትሰጠው የወርቅ ጽዋን ስጦታ አድርገህ ለእግዚአብሔር ታመጣለታለህን ይላል። እዚያ እኮ ጠብታ ውሃ አጥቷል። አንተስ አንተ ግን ለእግዚአብሔር የወርቅ ጽዋ በማምጣትህ በጣም ደስ የምታሰኘው ይመስልሃልን ይልና ድሀ ወገንህ አካሉን የሚሸፍንበትን እራፊ ጨርቅ ለድሃ ወገን ነፍግኸው መንበሩን ግን በወርቅ ግምጫ ጨርቅ በማስጌጥ ከጌታ ዘንድ የረባ ዋጋ አገኛለሁ ብለ ታስባለ። እንዲህ በማድረግህ አምላክህን በስጦታ ልትሸነግለው ትፈልጋለህ? ይላል። ምን ማለት ነው? እዩ እዚያ ጋር የወደቀው ድሀ ወገንህ እሱ ራሱ አንዱ የክርስቶስ አካል ነው ይላል ሲያብራራ። ምክንያቱ ብራብ አበላችሁኝ ወይ፣ ራሱን ብጠማ አጠጣችሁኝም ወይ፣ ራሱን ብታረዝ አላለበሳችሁም ወይ፣ ድሃውን እኔ እያለ አካሉ ካደረገ ይላል እዚህ በወርቅ ሀር ያስጌጥከውን ስጋ እዛ ጋር አራቁተዋልና፣ እዚህም እዚያም አልብሰው። እዚህ ያከበርከውን ስጋ እዛ ጋር ለምን አራቆትከው? ያንንም ስጋዬ ይሄንንም ስጋዬ ይለዋል እኮ። ታዲያስ በዚያ በኩል አራቁተኸዋል፣ በዚህ በኩል ግን አክብረኸዋል። እግዚአብሔር በዚህ ደስ የሚሰኝ ይመስልሃሉ? ብሎ ነው የሚወቅሳቸው። የተወደዳችሁ ኦርቶዶክሳውያን አስቀድመህ ድሃ ወገንህን አስበው፣ መግበው፣ አልብሰው ከዚያም ስጋውንና ደሙን ባህር ጨርቅ አክብረው በዚያ ያከበርከውን በዚያ ታራቁተው ይህን ስጋዬ እንዳለው ያንን ደግሞ አካሌ ብሎታልና ይለዋል። የተወደዳችሁ ኦርቶዶክሳውያን አያችሁ፣ የተረሳውንም መቅደስ አስታውሰው፣ ይሄንንም ደግሞ አክብረው። ያንን ዘለው ይሄን ብቻ ብታደርገው አምላክህ ደስ የሚሰኝብህ አይምስል ወይም በስጦታ ልትሸነግለው አትፈልግ ነው የሚለው። ይሄንን እያከበርክ ያኛውንም አትርሰው፣ ያኛውን ሳትረሳ ይህንን ማክበሩ ኦርቶዶክሳውያን እስኪ የምር እንነጋገር። እንደ ክርስቲያን እንደ ኦርቶዶክሳውያን ድግሶቻችን፣ ሰርጎቻችን፣ በዓላቶቻችን፣ የቤተ ክርስቲያን ድግሶቻችን እንኳን ሳንቀር እስኪ እንነጋገር። የምንጠራቸው ሰዎች የምንሰጣቸው የፊት ወንበሮች፣ ከተዘጋጀው ማዕድ እፍታውን ከላይ ከላይ የምናወጣላቸው እነማናቸው ናቸው ወገኖች? እስኪ የምር እንነጋገር። እርግጠኛ ነኝ ክርስቶስ ማግኘት እፈልጋለሁ ለክርስቶስም ስጦታ መስጠት እሻለሁ እንደምትሉ አስባለሁ። ወገኖቼ የድግሶቻችሁን፣ የሰርጎቻችሁን፣ የምርቃቶቻችሁን፣ የበዓላቶቻችሁን፣ የልደትና የክርስትና በዓላችሁን የልጆቻችሁንም በዓል እንኳን ሳይቀር ተዉቴ ሙት ዓመትና ተስካር እንኳን ሳይቀር የፊት ወንበሩ ለክርስቶስ ነው የሚለቀቀው። ለክርስቶስ የፊቱ ወንበር ሲለቀቅ ምን እንደሚሆን ታውቃላችሁ? እንዲህ ይላል እግዚአብሔር ቃል፣ ላንብብላችሁ ግብዣ ባደረክ ጊዜ ድሆችንና ጉንድሾችን አንካሶችን እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ወገኖቼ ግብዣ ባደረጋችሁ ጊዜ የፊት ወንበሩ የድሆች ነው። የፊት ወንበሩ የምስኪኖች ነው። የፊት ወንበሩ የጉንድሾች ነው። የፊት ወንበሩ የተራቡት ነው። ቅድሚያውን እንግዲህ አሁ ስለ ክርስቶስ ነው የምትሰጡት ለማን ነው የምትሰጡት ወገኖቼ እውነት እንነጋገር ከተባለ ክርስቶስማ በዘበኛ ይባረር የለ በዚህ ዘመን እውነት አሰብ በራችንን እንዘጋና እኛን የመሰሉትን እንጠራና አንጥራ እያልኩ አደለም እኛን የመሰሉትን እንጠራና ክርስቶስስ በር ይዘጋበታላ በዘበኛ ይባረራላ እውነት አሰብ እንደው ራሳችንን እንየው አስከፋዋችሁ ይሆን በዘበኛ ይባረራላ ክርስቶስማ በር ይዘጋበታላ ወገኖቼ በክንፉ ጥላ ስር ያሳረፈንን አምላክ እውነት እንነጋገር ከተባለ ክርስቶስንማ በፀሐይ አስመትተነው ነው የለ። ፀሐይ ላይ አናሰጣቸው። እነሱ እኮ ክርስቶስ እኮ ናቸው። በፀሐይ ላይ ያሰጠታችሁታል። እጅግ ይደንቃል። በከበረው ዙፋን ላይ ያስቀመጠንን ጌታችንን ድንጋይ ላይ አንጠፈነዋል። እቅጩንም አንነጋገር ከዋናው ማዕዳችን አባረነው፣ ፍርፋሪ እንኳን ነፍገነዋል። በድብድብ የሚበሉት በሽሚያ የማገኙት፣ አንዳንድ እየተደባደቡ እንኳን ደማቸውን አፍስሰው የሚሄዱበት አደለ ድግሶቻችን ሰርጎቻችን። የታል ክርስቶስ ያማረውን ለምለም መስክ ያሰማራንን ጌታ እውነት እንነጋገር። ስለ ቃሌና ስለ ድፍረቴ ይቅርት አርጎልኝ። ሶፍት የተቀላቀለበት አይደለም እንሰጠው ነው፣ አይደለም የጋጥነውን አጥንት አይደለም የምንወረውረው። እንደው ይቅርት አርጎልኝ፣ እንደ ውሻ አላደረግ ነው። የታል ክርስቶስ? የታሉ ድሆች? የታል ያ መቅደስ? የታል ይሄ ህይወት? የታል ይሄ ክርስትና? እውነት ነው ውሸት ነው የምንኖረው? አልተረሳም፣ አልተተወም፣ አልተባረረም። እመኑኝ፣ ደግሞም ታውቃላችሁ። በዚህ ዘመን ትርፍራፊ እንኳን ያለ ዋጋ ማግኘት አስቸግሯል። ትልልቅ ሆቴሎች ትርፍራፊን እንኳን ለደሃ በገንዘብ መሸጥ ጀምረዋል። ምን ማለት ነው? የፊቱ ወንበር ከክርስቶስ ተባሯል። እውነት እንነጋገር ከተባለ እንዲህ አይደል እየኖርን ያለ? አልተረሳም። ክርስቶስ ሲተርፍ የምንሰጣቸው፣ ሲሻግት የምንወረውርላቸው፣ ቅራሪውን የምንጥልላቸው አይደለንም። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ዳግመኛ እንዲህ ይላል። አንተ ከተገቢው በላይ ትመገባለህ፣ ክርስቶስ የሚያስፈልገውን እንኳን አልበላም። አንተ የተለያዩ ኬኮችን ትበላለህ፣ ክርስቶስ የደረቀ የዳቦ ቁራሽ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ፣ እሱ ቀዝቃዛ ኩባያዋ እንኳን አልሰጠኸውም። አንተ በለሰለሰና በተለበጠ አልጋ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሶ ወስደሃል ለምን መሰላችሁ ከነዚህ ከታናናሾቹ ለአንዱ ስላላደረጋችሁ ለእኔ አላደረጋችሁም ስላለኮ ነው የወደቀውን ረግጠ የገባው እኮ ክርስቶስ ነው ለእኔ አላደረጋችሁም ምእመናን ማንንም መውቀሴ አይደለም ወገኖቼ ባለጠግነት በራሱ የሚነቀፍ አይደለም። እንዲህ አይነት ትምህርት ስናስተምር ባለጠጎችን የነቀፍን እንዳይመስላቸው፣ ባለጠግነት በራሱ የሚነቀፍ አይደለም ይላል ሊቁ አውግስጢኖስ። ይልቁንም አብርሃም ባለጠጋ ነበረ ይልና ድሃውን አላዛርን ከማቀፍ ግን ባለጠግነቱ አልከለከለውም ይልና ሁለቱም አብርሃምም ድሃው አላዛርም በጌታ ፊት ባለጠጎች ነበሩ ይላል እዮ ባለጠጋ ነበር ባለጠግነት የሚነቀፍ አይደለም ባለጸግነትን ጸግነትን የምናወግዝም ይመስላቸዋሉ አይደለም አይደለም ምእመናን እና ከእንግዲህ አሁን ስናገር ያንን እየነቀፍኩ እንዳይመስላችሁ ጉድለታችንን እንድንሞላ እያሳሰብናችሁ ነው እንደ እውነት እንነጋገር ከተባለ የአንዳንዶቻችን እኮ መኪና ቤት አላት እውነት አሰብ የመኪና ቤት ማደሪያ አለ የለም አዎ ለክርስቶስ ግን አሁንም ድረስ ቤት ተነፍጎታል ቤት የለውም። ለአንዳንድ መኪኖቻችን እኮ አቡጀዲ ጨርቅ የሚለብሱ ያማረ ልብስ ለብሰው የሚኖሩ መኪኖች አሉ። ብዙ የክርስቶስ መቅደሶች ግን ልብስ አተው ተራቅተው በውርጭና በብርድ የሚያልቁ አሉ። የእኛ ኩቁም ሳጥን በቅያሪ ልብስ ተጨናንቋል። ምናልባት ልብስ ለመቀየር ጠዋት ጠዋት እኮ አምስትና አስር ደቂቃ ስናወጣ ስናወርድ ከዚያም ደግሞ የሰራተኛይቱ እዳ ይሆናል ረፈድፈድ ሲል የልብሳችን ክምር እንዴት ብዙ ነው በቁም ሳጥን የተጨናነቀ አለፍም ሲል እኮ እሱ ሲያረጅና ሲጠበን እንኳን ለድሃ የማይሰጥ እኮ ብዙ አለ ልዋጭና ቅያሪ እቃ የምናስገባበት አሁን ግፍ እየተሰራ አይደለም ወገኖቼ ድሃው ፀሀይና ብርድ ይፈራረቅበታል አንዳንዶቻችን ግን ሞዴል መኪናዎችና ሞዴል ልብሶች እያፈራረቅ ኖረና ታዲያ ክርስቶስ የታል? ከዕለታት አንድ ቀን ለመቅደስ የምንሰጠው ብር ያውም ደጅ ተጠምተን የምናመጣው ገንዘብ ተው እንጂ ምዕመናን። ድሆች እኮ በዚህ ዘመን የሚደርቡት ብርድ ልብስ አጥተዋል። እኛ በብራንድ ተጨናንቀናል። ድሃው ክርስቶስ ከዋናው ማዕድ ተገፍትሯል። አንዳንዶቻችን ግን መጀመሪያ ስታርተር፣ ከዛ ዋናው ምግብ፣ ከዚያ ደግሞ ዴዘርት ቤት ጉዳችን ባለፈው እንዳልነው የአንዳንዶቻችን ምግብ በጣም አስቀን ይሆኗል። ጥሩ ሰዓሊ ያሸበረቀው ሸራም መስሏል። በልኩና በመጠኑ መኖር አቅቶናል። ፍርፋሪ እንኳን ማግኘት ተስኖታል። ወገኖቼ ታዲያ ይሄን ሁሉ ከተነጋገርን በኋላ በረሃ ምክንያት ክርስቶስ በረሃም ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀ እኛ ምናችን ነው ወገኖቼ? እርግጠኛ ነኝ ለጌታችን ለተወደደ መድኃኒታችን ስጦታ ስጡ ብላችሁ ሁላችሁም እጃችሁ እንደምታወጡ አምናለሁ። እውነት አሰብ ግን አሁን ያልኳችሁን በማድረግ ለክርስቶስ እንስጠው። መጽሐፍ ቅዱስ እንዲህ ይላል፣ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ፣ እህቶቼ፣ እናቶቼ በመልካም ማድረግ ተሸለሙ። በልክና በመጠን ኑሩ። ወርቅና እንቁ በማድረግ ያጌጠ ልብስ በመጫማት በማድረግ በመልበስ ድሆችን አታስቀኑ። በልኩና በመጠኑ ኑሩ ነው እኮ የሚለው። ይልቁንም መልካም በማድረግ በትሩፋት ታጌጡ ዘንድ ውደዱ ነው የሚለው። ይሄ ትሩፋት ምንድን ነው? ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በክርስቶስ ሙዑዛት መሆን በዚህ በትሩፋት አጊጡ፣ መልካም በማድረግ አሸብርቆ እንጂ ልከኛ ሁኑ። መጽሐፍ ቅዱስ እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። ስንቶች ኩሮዎች ሆን። በልብሳችን ምክንያት ኮራል፣ ባጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ እቻፈር አትንካኛል፣ በምንነዳው መኪና ድሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት። ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ ወይም በድሃ ወይም በእንግዳ ሰው ነው። አንድ ሊቅ የተናገረው ላንብብላችሁ። ክርስቶስ ዘወትር ወደኛ የሚመጣው በድሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ፣ ቢያንስ አንድ ድሃ ይኑራችሁ። እምታጎርሱ አንድ ድሃ የሚኖራችሁ፣ የምታለብሱት አንድ ድሃ እንኳን ደህና መጣ በሉት። ክርስቶስን አባ ቢሾይ እዛ ይላችሁ እግዚአብሔር ይገለጥልሃለሁ አለው። ይላል ለህዝቡ ሁሉ አወጀ እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ህዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ግርጌ፣ ተራራው ስር ግን አንድ ደሃ ተቀምጦ ነበር። ወዴት ነው ምትሄዱት? ይላቸዋል ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣል ብሎናል ይሉታል ባካችሁ እኔም ጌታዬ ልየው፣ ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ህዝቡ፣ ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔርን መገለጥ በተራራዋ ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ድሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። እባክህ አባቴ ሆይ ክርስቶስን ማየት ፈልጋለሁ እባክህ ውሰደኛ። ነው አባቢሽ ወይም በርከክ ካለ በሽምግልና ጉልበቱ በጃጀ ጉልበቱ በርከካለና ድሃውን ምን አረገው? ተሸከመው። ስዕሉ እንደዚህ ታገኙታላችሁ። አባቢሽ ወይም ምዕመናን ስንት ድሆችን ተሸክመን አሻግረናቸው ይሆን ቀን ቀን አላልፍ ያላቸው ዘመኑ የጨለመባቸው ጉልበት የከዳቸው ገንዘብ የራቃቸው? ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን የምትሸከሙት፣ በርከክ የምትሉለት አለ የምትሸከሙት? እን ተሸከመው በርከክ ብሎ ተራራውን ሊወጣ አዎ፣ ከዛ ይዞት ወጣ። የሚገርመው ይታል ሊሉታል። መጨረሻ ላይ ጌታችን ለአባቢሽ ወይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል። እኔ ግን የነበርኩት በአባቢሽ ወይ ትከሻ ላይ ነበርኩ። ማን ነበር ያ? ማን ነበር? ክርስቶስ ድሃው እኮ ለካ አባቢሽ ወይ ነው ተሸክሙት፣ የሄደው ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው ወድቆላችኋል። ይሄው የሚለብሰው ወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። እግዚአብሔርን ማግኘት ከፈለጋችሁ እንግዳ ሰው ይኖራችሁ፣ እግሩን እጠቡት፣ ሳሙት። ቢያንስ አንድ ሰው ይኖራችሁ፣ ጎብኙት። ኑሮ ማለት ይሄ ነው። ሌላው ከዚህ ጋር ተጨማሪ ነው። በኋላ ታደርገዋለህ። አንድ ጨከን ያለ ነገር ልንገራችሁ። እዚህ እኔና እናንተ ጎረቤት እዚህ ዝቅ ብሎ ቅዱስ እስጢፋኖስ ቤተ ክርስቲያን የዛሬ ስድስት ሰባት ዓመት የሰማሁት ታሪክ አለ። ጋባዥ አጥማቂ መጥቶ ያጠምቅ ነበር መሰለኝ። እዛ አንዲት ታማሚ ሴት ከገጠሪቱ የሀገራችን ክፍል ታማሚ ናት። ልትጠመቅ እዚህ ትመጣለች አሉ። ሶስት ህፃናት አሏት። አንዱ ሚጠባን ነው። ታማ መጣች። እየተጠመቀች እዛ ማረፊያ አጣች። ደሳሳ ቤት እንኳን የላት ከዛዝ፣ እዛ አንዱ ጥግ ለካ ታድራለች፣ እየተጠመቀች ታድራለች፣ እየተጠመቀች ታድራለች። ግን ታማሚ ናት። ማን አባከና ይበላት? በሩም የተዘጋ ነው። መጠለያውም ለሱ አይሆንም፣ የተከለከለ ነው። ኤፍኤም ሬዲዮ ላይ ነው የሰማሁት። ከጥቂት ቀናት በኋላ የዚች ሴት አንድ ልጇን ጅበላባት ከዛ ወንዝ የሚወጡ ጅቦች ነው ይበሉት። አሁን ክርስቲያኖች አለን ይባላል በዚህ ዘመን። እናንተ ምንድነው ወጉ ክርስቲያን ነው? ምንድነው ኑሮ? ምንድነው ህይወት? ወገኖች፣ ይሄን ሁሉ ስናገር ምን ኖሮ ነው ይሄ ልጅ የሚጨቀጭቀን የሚል ሰው ሊኖር ይችላል። ምናልባት አንዳንዴ በእንዲህ አይነት ሚዲያዎችም ሲተላለፍ ይሄ ሰው ኢትዮጵያ ውስጥ እንዳለን አያውቅም እንዴ ሊሉኝ ይችላሉ። ምን ኖሮ ነው የምንሰጠው ኤፍ እንደዚህ ገብቶ ምን ኖር ሆኖ ምናካፍለው የሚለኝ ሰው ሊኖር ይችላል ሲሆን እንዲሰጠን እርዳታ ጠይቅልን እንጂ ጭራሽ ስጡ ትላለ እንዴ ልትሉኝ ትችላላችሁ አንዳንድ ሰው ካለበለጸገ በቀር መስጠት የማይሆን የሚመስለው ሊቁ ቅዱስ ዮሐንስ አፈወርቅ ግን እንዲህ ይለናል ሁላችን ምን ይላል ድህነትህ የቱንም ያህል ቢሆን እንኳን ይላል ሁለት ዲናር የለህምን ሁለት እግሮች እኳ ሉህ የታመመ ጠይቅበት ሁለት አይን እኳ ለህ የተሰቃየ እህበት። ቢያንስ ቢያንስ ጣራ ኳለህ ዝናብ የሚደበድቦ አስጠልልበት። ዲናር አለህ የግድ ኪስህ ሊሞላ አይገባም። የግድ ቤትህ የሞላ ንብረት ሊኖራ አይገባም። ከጾም ጋራ ይህንን እናድርጋ። ሀብት የሚባለው በኪስ የሞላው ቦርሳ፣ ያጨቀው፣ ጎተራ የከተተው፣ አካውንት የተቀመጠው ብቻ አይደለም። ከዚያ የሚበልጥ ሀብት እኔ እናንተ ውስጥ አለ አይና ስንቶች ይጽናናሉ። ፍቅር ብቻ የሚፈልጉ ስንቶች አሉ። አናታቸውን አሸት አሸት የሚያደርግላቸው የሚፈልጉ ስንቶች አሉ። እናንተ ማህበራት ጉባኤ ታዘጋጃላችሁ፣ እሰይ ጥሩ ነው። ስወርድ ስለማፍር ላልነግራችሁ ይችላለሁ። ጉባኤ ማድመቅ ብቻ አይደለም። በር የተዘጋባቸው ተባያቸውን የሚያራግፍላቸው ቤታቸውን የሚያጸዳላቸው የሚፈልጓሉ። አባከና የሌላቸው አጽድቶ የሚያቆርባቸው የሚፈልጓሉ። ጉዞ ብቻ ነው እንዲህ አብዛኞቻችን የምናረገው። የነፍስ ምግብ ብቻ እኮ አይደለም። እዛ ቤት የተዘጋባቸው አሉ። ሰፈር ውስጥ ሰብሰብ በሉና እንዲህ አይነት ስራ እንስራ። የተራባ አይኑራ የቁርሳችንና ቁርሰዋ